ጤና ይስጥልን ተመልካቾቻችን ከአሻም ቴሌቪዥን የዕለተ አርብ ሚያዚያ 24 ቀን 2017 ዓ ም ያሰናዳናቸው ዜናዎች የሚያልፉበት ሰዓት ላይ ደርሰናል። ተረኛ ሳላፊ ብራንሸቲ ነኝ። ርዕሰ ጉዳዮችን አስቀደምኩ። የሰው ሰራሽ አስተውሎት አሳሳሽ መረጃዎችን በመፍጠርና በማሰራጨት በመገናኛ ብዙኃን የመረጃ ስርጭት ላይ እምነት የሚያሳጣቅም አለው ተባለ። በዓለም አቀፍ ደረጃ የተካሄዱ የቴክኒክና ሙያ ውድድሮች ኢትዮጵያን ከተመልካችነት ያላቀቀ ነው ሲል የስራና ክህሎት ሚኒስቴር ጠቆመ። የውጭ ሀገር ዜጋዎችን ባለንብረትነት የሚፈቅደው አዋጅ ከጸደቀ በከፍተኛ ሁኔታ የቤት ዋጋን የሚያረጋጋ ነው ተባለ። ከውጭ ፍልስጤም ለጋዜጠኞች የማትመች ሀገር ነች ሲል ድንበር የለሽ የጋዜጠኞች ድርጅት ፈረጀ። አስቀድመን ያስተዋውቅናቸውን ርዕሰ ጉዳዮችን ጨምሮ ሌሎች የቢዝነስና ምጣኔ ሀብት እንዲሁም ደግሞ ስፖርታዊ መረጃዎችን አካትናል። አብራችሁን ቆዩ። ጋበዝኩ። ወደ ዜናዎቹ አለፍኩ። የሰው ሰራሽ አስተውሎት አሳሳች መረጃዎችን በመፍጠርና በማሰራጨት በመገናኛ ብዙሀን የመረጃ ስርጭት ላይ እምነት የሚያሳጣ አቅም አለው ተባለ። ይህ የተነገረው በዛሬው ዕለት የዓለም የፕሬስ ነጻነት ቀን ሰው ሰራሽ አስተውሎት በፕሬስ ነጻነትና በመገናኛ ብዙሀን ላይ ያለው ተጽዕኖ በሚል መሪ ሀሳብ በአዲስ አበባ መገናኛ ብዙሀን ምክር ቤት አዘጋጅነት በቀረበ መድረክ ጥናታዊ ጽሁፍ ነው። ኃይለ ገብርኤል ታደሰ ዝርዝር አለሁ። የሰው ሰራሽ አስተውሎት በፕሬስ ነጻነት እና በመገናኛ ብዙሀን ላይ ያለው ተጽዕኖ በሚል መሪ ሀሳብ የዓለም ፕሬስ ነጻነት ቀን ተከብሯል። የኢትዮጵያ መገናኛ ብዙሀን ምክር ቤት ከሌሎች አጋር አካላት ጋር በመሆን የተዘጋጀው መርሃ ግብር ላይ ንግግር ያደረጉት የምክር ቤቱ ምክትል ሰብሳቢ ታምራት ኃይሉ ቀኑ የሚከበረው የመገናኛ ብዙሀን በነጻነታቸው ዙሪያ ከሚሰነዘረው ጥቃት ለመከላከል እና ህይወታቸውን ላጡ ጋዜጠኞች ክብር ለመስጠት መሆኑን ተናግረዋል። በተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ድርጅት ዩኔስኮ አማካኝነት በየአመቱ ሚያዚያ 25 ወይም ሜይ 3 የሚከበረው የዓለም የፕሬስ ነጻነት ቀን በዓለም ዙሪያ የፕሬስ ነጻነት ያለበትን ሁኔታ ለመገምገም፣ መገናኛ ብዙሃን በነጻነታቸው ላይ የሚሰነዘረውን ጥቃት ለመከላከልና ህይወታቸውን ላጡ ጋዜጠኞች ክብር ለመስጠት የሚከበር በመሆኑ የመገናኛ ብዙሃን የፕሬስ ነጻነት አቀንቃኞች እለቱን በተለየ ሁኔታ ያከብሩታል። አክሎም አለም ሰው ሰራሽ አስተውሎትን በፍጥነት እየተቀበለች ባለችበት በአሁኑ ወቅት የተባበሩት መንግስታት ድርጅት ትኩረት በመስጠቱ የሚከበር ሲሆን ይህም ለገለልተኛ ጋዜጠኝነት፣ ለመገናኛ ብዙሃን ዘላቂነትና ለህዝብ አስተማማኝ መረጃ ተደራሽነት የሚፈጥሯቸውን እድሎችና ስጋቶች ለመፍታት ያለመ ነው ብለዋል። የመገናኛ ብዙሃን ባለሙያዎች ሰው ሰራሽ አስተውሎት የመገናኛ ብዙሃን ገጽታ በሚቀርጹባቸው መንገዶች ላይ ሲወያዩ ታሳቢ ማድረግ አለባቸው የሚሏቸውን ሀሳቦችንም ጨምረው አነስተዋል። በአርቲፊሻል ኢንቴሊጀንስ የሚመራ የተሳሳተ መረጃና ማጭበርበርን በተመለከተ የሐሰት ወይም አሳሳች መረጃዎችን የመፍጠርና የማሰራጀት አቅም እንዳለው በመገንዘብ የሐሰት ዜናዎችን የመዋጋትና በህዝብ በመገናኛ ብዙሃን ላይ ያለውን እምነት የመጠበቅ ተግዳሮቶች ላይ መስራት ያስፈልጋል። ሂደቱ በጋዜጠኝነት ስራዎችና ክህሎቶች ላይ የሚያሳድረውን ተጽዕኖ በመገምገምም አርቴፊሻል ኢንተለጀንስ የጋዜጠኞችን የስራ እድሎችን እንዴት ሊጎዳ እንደሚችልና የመገናኛ ብዙሃን ባለሙያዎች በአርቲፊሻል ኢንተለጀንስ በሚመራ ሚዲያ ላይ ለመስራት አዳዲስ ክህሎቶችን እንዴት እንደሚያገኙ ማቀ ያስፈልጋል። በመርሃ ግብሩ ላይ የተገኙት የተባበሩት መንግስታት የትምህርት የሳይንስ እና የባህል ድርጅት በኢትዮጵያ ተወካይ ሪታ ቢሱና ጋዜጠኞች ዴሞክራቲክ ማህበረሰብን ለመገንባት ያላቸውን ከፍተኛ ሚና አንስተው የዚህ ዓመት የፕሬስ ነጻነት ቀን ትኩረት የሆነው አርቲፊሻል ኢንተለጀንስ ከኛ የራቀ ሀሳብ ሳይሆን በዜና ክፍሎቻችን ውስጥ የሚገኝ ነው ብለዋል። አርቲፊሻል ኢንተለጀንስ የሩቅ ሀሳብ አይደለም። በዜና ክፍሎቻችን ውስጥ ተካቷል። የሚነገሩ ታሪኮች እንዴት መነገር እንዳለባቸውና እንዴት ተመልካችን ማሳተፍና ትረካዎችን መፍጠር እንዲቻል እየተደረገ ይገኛል። አክሎም ዩኔስኮ ነጻና ገለልተኛ ሚዲያን በመፍጠር አርቲፊሻል ኢንተለጀንስ ከሚያመጣው ጫና ይልቅ ጥቅም ላይ እንዲውል ለማድረግ ድጋፋቸውን እንደሚያደርጉ ተናግረዋል። በዓለም አቀፍ ደረጃ የተካሄደው የቴክኒክና ሙያ ውድድሮች ኢትዮጵያን ከተመልካችነት ያላቀቀ ነው ሲል የስራና ክህሎት ሚኒስቴር ጠቆመ። ባለፉት ሶስት ዓመታት የተካሄዱት የቴክኒክና ሙያ ውድድሮች በዓለም አቀፍ መድረክ ላይ ኢትዮጵያን ከተመልካችነት ወደ ተወዳዳሪነት እንድትሸጋገር አድርጓል ያሉት በዛሬው ዕለት ለመገናኛ ብዙሃን መግለጫ የሰጡት የስራና ክህሎት ሚኒስትር ሙፈሪያት ካሜል ናቸው። ባልደረባችን ናትናኤል በላይነት ዝርዝራለሁ በክህሎት የበቁ ምርትና ምርታማነትን የማረጋገጥ አቅም ያላቸውና በዓለም አቀፍ ደረጃ ተወዳዳሪ የሆኑ ባለሙያዎችን ለማፍራት የሚያስችል የክህሎት ልማት ሪፎርም ስራዎችን ቀርጭ እየሰራው ይገኛሉ የሚለው የስራና ክህሎት ሚኒስቴር በተለይም መካከለኛና ዝቅተኛ ደረጃ ላይ የሚገኙ ባለሙያዎችን በሚፈለገው መጠን ለገበያው ለማቅረብ እየሰራው ነው ብሏል። ሚኒስቴሩ ከሚሰራቸው መሰል ስራዎች መካከል የቴክኒክና ሙያ ስልጠና ፋይዳን አስመልክቶ የስልጠና ጥራትን ለማረጋገጥ በሚል መሪ ዓላማ ሀገር አቀፍ የክህሎት ውድድርን በየሁለት አመቱ እያካሄደ ይገኛል። በዘንድሮ አመትም ብሩህ አእምሮዎች በክህሎት የበቁ ዜጎች በሚል ሀሳብ ሰባት እስከ ግንቦት 2 ለአምስት ተከታታይ ቀናት የሚቆይ ሀገር አቀፍ ውድድር አዘጋጅቷል። ሚኒስቴሩ በውድድሩ ዙሪያ በሰጠው ማብራሪያ ላይ የተገኙት የስራና ክህሎት ሚኒስቴር ሚኒስትር የሆኑት ሙፈሪያት ካሚል የዘንድሮ ውድድር ክህሎት ሀገርንም ሆነ ግለሰቦችን ብቁና ተወዳዳሪ ማድረግ የሚችል እንደሆነ ገልጸዋል። ይሄ የክህሎት ውድድር አራተኛ ሀገር አቀፍ የክህሎት ውድድር ሲሆን ብሩህ አእምሮች በክህሎት የበቁ ዜጎች የሚል መሪ ሀሳብ ያለው የእስካሁኑን ስኬት እና ቀሪ የቤት ስራዎች ታሳቢ ተደርጎ የተወሰደ መሪ ሀሳብ ነው። ክህሎት ልዩነት ፈጣሪ የመወዳደሪያ አቅም ነው። ሁላችሁም እንደምትገነዘቡት ሀገርንም ግለሰብንም ብቁና ተወዳዳሪ ለማድረግ ክህሎት የሚጫወተው ሚና አይነተኛ ነው። ባሳለፍነው አመት በተካሄደው ተመሳሳይ የክህሎት ውድድር በርካታ ውጤቶችን ማስመዝገብ ችያሉ ያለው ሚኒስቴሩ ለአብነት የዓለም በቴክኖሎጂ ዘርፍ የተወዳደሩ አዳዲስ ቴክኖሎጂዎችን የፈጠሩ ተወዳዳሪዎችን በአንድ ማዕከል በማሰባሰብ ቴክኖሎጂያቸውን ለገበያ ማቅረብ የሚያስችል ፕሮግራሞችን ተግባራዊ አድርጓል። ሚኒስቴር ሚኒስትሯም በውድድሩ አሰልጣኞችም ጭምር እንደሚሳተፉ ተናግረዋል። የሚካሄደው ውድድር አንደኛው የክህሎት ውድድር ነው። ሌላው የቴክኖሎጂ ውድድር ነው። ሌላኛው ዘርፉን በምርምር ማገዝና መደገፍ ይገባል። ተግባራዊ የምርምር ስራዎችም የውድድር ውጤቶች ናቸው። በኢንተርፕራይዞች የሚቀርቡ ምርቶች አሉ። ውድድሮቹም የሚያሳትፉት አሰልጣኞችንም ሰልጣኞችንም ነው ማለት ነው። ኢንተርፕራይዞችንም እንደዚያው። የምናወጣቸው ቴክኖሎጂዎች የምናሳድጋቸው የክህሎት ልማት አይነቶች የምንገኝበትን ጊዜ ታሳቢ ያደረጉ ጊዜያቸውን የዋጁ እንዲሆኑ ተደርገው ነው እየተሰሩ ያሉት። ይህ ክሎት ውድድር መደረግ ከጀመረ ጊዜ ጀምሮ አንድ እርምጃ ወደፊት መራመድ ለመጀመር ያስቻለ እንደሆነ የገለጹት ሙፈሪያት ባለፉት ሶስት አመታት ውስጥ በዚሁ ዘርፍ ኢትዮጵያ ለመቹን የረጅም ጊዜ ህልምት ሀሳቢ ባደረገ መልኩ የተዘጋጀ ውድድር ነው ብለዋል። ከዚህ በፊት የተደረገው ውድድር ችግር ፈቺ ውጤት ያልነበረውና ከገበያ ጋር ያልተሳሰረ ነበር ያነሱት ሙፈሪያት ካለፈው አመት ውድድር በኋላ ባለው በጀት አመት በተሰሩ ስራዎች በዓለም አቀፍ መድረኮች ከተመልካችነት ወደ ተሳታፊነት መሸጋገር ተችሏል ብለዋል። ሁለተኛው ችግር ፈቺ እንዲሆን ለማድረግ ከገበያ ጋር የተሳሰረ አልነበረም። ምን ለማድረግ ነው ይህንን የክህሎት ውድድር የምናካሂደው የሚለው ዜጎች ያላቸውን እምቃ ቅም ለማወቅ ብቻ ሆኖ ሊቆም አይችልም። ዜጎች ያላቸውን እምቃ ቅም ማወቅ ሀገራዊ ፍላጎቶችን የማስተናገድ ሀገራዊ ችግሮችን የመፍታት የኢትዮጵያን ዘላቂ የመወዳደር አቅም የማሳደግ ምክንያት ሊኖረው ይገባ ነበር ማለት ነው። ሶስተኛው የክህሎት ውድድር የዚያ አይነት ጠቀሜታ እንዲኖረው ተደርጎ ሲካሄድ ቆይተዋል። አራተኛው የክህሎት ውድድር እዛ ላይ የጣልነውን መሰረት ይበልጥ የሚያሳድግ በያዝነው በጀት አመት በአገር ውስጥ ብቻ ሳንወሰን የዓለም አቀፍ የክህሎት ማህበረሰብ አባል ሆነናል። ተወዳዳሪነታችን ወደ ዓለም አቀፍ መድረክ ያደገ እንዲሆን አስችሎናል ማለት ነው። ላለፉት ዓመታት የተሰራው ስራ ስለሆነም፣ ከተመልካችነት ወደ ተሳታፊነት ወደ ተወዳዳሪነት ለመሸጋገር የሚያስችል ስራ የተሰራበት ውጤታማ በጀት ዓመት ነበር ማለት ነው። ውድድሩን ተከትለን በሰራ ነው ተወዳዳሪዎች ከውድድሩ በኋላ የራሳቸውን ኢንተርፕራይዝ አቋቁመው ወደ ምርት እንዲገቡ የሚያስችሉ የፋይናንስ ማምረቻ ቦታ የገበያ ትስስርና መሰል ድጋፎች እየተደረገላቸው እንደሚገኝ ጭምር የተገለጸ ሲሆን፣ በ2016 በነበረው ውድድር ከ80 የሚልቁ አዳዲስ የቴክኖሎጂ ውጤቶች ወደ ገበያ ማውጣት ተችሏል ሲሉ ሙፈሪያት አስታውቀዋል። ብቻ ሳይሆን በውድድሩ ነጥረው የወጡ ቴክኖሎጂዎችን ለይተን እነዚህን ቴክኖሎጂዎች የማበልጸግ እና ከገበያ ጋር የማስተሳሰር ስራ የተሰራበት ነበር። እንደምታስታውሱት በሶስተኛው ክህሎት ውድድር ላይ የወጡ ቴክኖሎጂዎች በልጽገው ስኪል ኢትዮጵያ በሚባል መርሃ ግብር ወጣቶቹ ታቅፈው ለአንድ ዓመት ያህል አስፈላጊውን የስልጠና፣ የገበያ ትስስር፣ የፋይናንስ ድጋፍ ለማድረግ የሚያስችሉ ስራዎች እየተሰሩ ቆይተዋል። ሰማኒያ አንድ ቴክኖሎጂዎች ወጥተዋል። ከዚያ ቀጥሎ በሰራነው ስራም ዘጠና ዘጠኝ የሚሆኑ ቴክኖሎጂዎች እየለሙ ያሉበት ሂደት አለ። ስለሆነም የነዚህ ውድድሮች ፋይዳ የዜጎችን ችሎታ ከመለየት ባሻገር በትክክልም ወደ ምርት ወደ ግብአትነት መቀየር የሚቻልበትን እድል የፈጠረ ነው። የዘንድሮ ውድድር በሶስት ዘርፎች ማለትም በክህሎት፣ በቴክኖሎጂና ጥናትና ምርምር ላይ የሚካሄድ ሲሆን በክህሎት ዘርፍ በ22 የስልጠና መስኮች የቴክኒክና ሙያ ሰልጣኞችን ብቻ ባሳተፈ መልኩ ሲካሄድ በቴክኖሎጂ ዘርፍ መፍትሄ አመንጭ የፈጠረ ውጤቶች ያሏቸው ሰልጣኞች፣ አሰልጣኞችና ኢንተርፕራይዞች ሲሳተፉ በጥናትና ምርምር ዘርፍ ደግሞ አካባቢያዊ ችግሮችን መፍታት የሚችሉ ምርምር ያደረጉ መምህራን ይሳተፉበታል። የተባለው ሀያ ሁለት ዘርፎች ነው ውድድር የሚካሄደው። ዘርፎችም እያደጉ ነው የመጡት። በተለይ በሆስፒታሊቲ ኢንዱስትሪው ዘርፍ በመስተንግዶ በቱሪዝም እና ሆስፒታሊቲ የምንለው መስተንግዶ በአጠቃላይ ዘርፉ በአዲስ መልክ ነው ከባለፈው ዙር ጀምሮ የውድድሩ አካል እየሆነ ያለው። ይሄም እየሰፋን ያለው ውድድሩ በአራት ማዕከላት ይካሄዳል። ከፍተኛ የሆነ በላቀ ባደገ እና በጎለበተ አቅም ላይ ተመስርቶ የሚካሄድ ውድድር ስለሆነ በጣም አጓጊ የሆነ ውድድር ይሆናል ተብሎ ይጠበቃል። ሰባ ገደማ የሚሆኑ ምርጥ ቴክኖሎጂዎችም ለእይታ የሚቀርቡበት ፕሮግራም ነው የሚሆነው። የውድድሩ አምስቱም ቀናት የየራሳቸው ስያሜ ያላቸው ሲሆን አርበኝነት በክህሎት የዲጂታል ተወዳዳሪነት፣ አንድነት በክህሎት የአረንጓዴ ክህሎትና የሀገር በቀል ክህሎቶች ቀን በሚል ተሰይመዋል። ከውድድሩ ጎን ለጎን ለውድድር የቀረቡና ና ከየክልሉ የተመረጡ ሰባ ቴክኖሎጂዎች የሚቀርቡበትና ና ኢንተርፕራይዞች ምርትና አገልግሎቶቻቸውን የሚያስተዋውቁበት ኤግዚቢሽንና ና ባዛር ይካሄዳል ተብሏል። ከዚህ ባለፈ በልምድ የተገኘ ሙያን እውቅና መስጠት፣ የኢትዮጵያ የስራ ገበያ ውስጥ ያለው አንድምታ፣ መጻኤ ጊዜን የሚዋጅ የቴክኒክና ሙያ ስልጠና ና መንግስትና የግል አጋርነት በሚሉ እርሰ ጉዳዮች ላይ ሶስት የፓናል ውይይቶች እንደሚደረጉ የስራና ክህሎት ሚኒስቴር አስታውቋል። በኦሮሚያ ክልል በተያዘው የበጀት አመት ከ2.1 ሚሊዮን በላይ ለሚሆን ዜጋዎች የስራ እድል መፈጠሩ ተመላከተ። ከአሻም ጋር ቆይታ ያደረጉት የኦሮሚያ ክልል የስራ እድል ፈጠራና ክህሎት ቢሮ ምክትል ኃላፊ ነስረ ዲነ ቃዲ ዜጋዎች በሚሰማሩበት ሙያ በክህሎት ብቁ እንዲሆኑ መሰርትናል ብለዋል። ተጨማሪያለን የኦሮሚያ ክልል የስራ ዕድል ፈጠራና ክህሎት ቢሮ በክልሉ በክህሎት በቴክኖሎጂና በፈጠራ የበቃ ተወዳዳሪ የሰው ኃይል ማፍራት ላይ በትኩረት እየሰራ እንደሚገኝ አስታውቋል። የፈጠራና የቴክኖሎጂ ግኝቶችን በማበረታታት ወደ ምርትና አገልግሎት እንዲገቡ መደረጉም ተገልጸዋል። ቢሮው ዋነኛ ተግባሩ ክህሎትን ማሳደግና የስራ እድሎችን መፍጠር እንደሆነ የኦሮሚያ ክልል የስራ እድል ፈጠራና ክህሎት ቢሮ ምክትል ኃላፊ ነስረ ድንቃዲ ለአሻም ተናግረዋል። በተለይ ከለውጡ በኋላ ለዘርፉ ትኩረት በመስጠት በተለየ መልኩ እየሰሩ መሆናቸውንም ገልጸዋል። ቢሯችን በዋነኛው ከስሙ መረዳት እንደምንችለው የስራ እድል ፈጠራና ክህሎት ልማት ቢሮ ነው የምንሰራቸው ዝርዝር ስራዎች እንደተጠበቁ ሆኖ በዋነኝነት ልክ በስሙ እንደተጠቃለለው የክህሎትና የስራ እድል ፈጠራ ላይ ነው ትኩረት የምናደርገው ማለት ነው። እንግዲህ ክህሎትና ስራ መለያየት አይቻልም። አንድ ሰው ሙያ ካለው ስራ ይፈልጋል። አንድ ሰው ደግሞ ስራ ካለው ደግሞ ክህሎት ይፈልጋል። እና ከለውጡ ወዲህ እየሰራን ያለነው ስራ በክህሎት ይመራ በሚል መርህ ስልጠና ከሰርቲፊኬት በላይ የስራ እድል ፈጠራው ከዳቦ በላይ የሚሉ እሳቤዎችን ዘንድሮ በስፋት የሰራ ነው። የኢንተርፕሮነርሽፕ ስልጠና ነው። ወደ 39 ሚሊዮን የሚደርሱ ዜጎችን የኢንተርፕሮነርሽፕ ስልጠናዎችን ሰጥተናል። ስልጠና መስጠት ግባችን አይደለም። ከዛ ከተሰለጠኑት ውስጥ ኢንተርፕርነሮችን ማፍራት ስለሆነ አሁን ዘንድሮም 66 የቢዝነስ አይዲያ ያላቸው ተወዳድረው ከአንደኛ እስከ ሶስተኛ የወጡት ሽልማት ያገኛሉ። ነስረዲን አክለውም በተያዘው የበጀት ዓመት ከ21 ሚሊዮን በላይ ለሚሆኑ ዜጋዎች የስራ እድል መፍጠር መቻሉን አብራርተዋል። ከእነዚህም ውስጥ አብዛኛዎቹ በግብርናና እንስሳት እርባታ የተሰማሩ መሆናቸውን ተናግረዋል። ከ2 ሚሊዮን በላይ ዜጎች የስልጠና አግኝቷል። በተመሳሳይ ሁኔታ ወደ ሚሊዮን 2.1 ሚሊዮን የምጠጉል የስራ ዕድል አግኝቷል በአብዛኛው በክልላችን ያለው ተጨባጭ ሁኔታ የኦሮሚያ ተጨባጭ ሁኔታ ይታወቃል በአብዛኛው የስራ ዕድል የሚያገኙት በግብርና ነው ግብርና ስንል በገጠር ብቻም ሳይሆን ዘንድሮ በተለይ በሌማት ትሩፋትም ብለን በከተማ ግብርና የተለያዩ ኢኒሽቲቮችን በማንሳት በጣም ሰፋፊ የሆኑ ሼዶች የተሰሩበት አግባብ አለ በእንስሳት እርባታ በንብ ማነብ የተለያዩ አትክልትና ፍራፍሬዎችንም ጭምር ብሎም በግብርናም በጣም በሰፊው የስራ እድል የተፈጠረበት አግባብ ነው ያለው። ነስረዲኒን ያሉት በኦሮሚያ ክልል ለአራት ተከታታይ ቀናት በአዳማ ከተማ ሲካሄድ የቆየው የክህሎት የቴክኖሎጂ የፈጠራ ውድድርና ውድድር መጠናቀቁን ተከትሎ ሲሆን ዓላማው በውድድሩ የተሻለ እውቀትና ክህሎት ያላቸው ወጣቶች በፌዴራል ደረጃ በሚካሄደው የክህሎት ውድድር እንዲሳተፉ ማድረግ መሆኑን ተናግረዋል። ዋናው ዓላማው እንግዲህ ለክህሎት እንዳገር ያለን አመለካከት ትንሽ የሚገባውን ያክል ስላላደገ፣ ይህ አሁን እየተካሄደ ያለው ውድድር መጀመሪያ በየኮሌጆቹ፣ ወደ 215 ኮሌጆች አሉን በኦሮሚያ ደረጃ ሲወዳደሩ ቆዩ። ከዛ በኋላ በዞን ደረጃ የተዋቀሩ ክላስተር የምንላቸው አሉ፣ ወደ 22 ክላስተር ላይ ሲወዳደሩ ቆይተው አሁን ደግሞ የክልል የመጨረሻው ውድድር ነው ሲካሄድ የቆየው። አንደኛ የወጡት በሙሉ ከሃያ ሰባት ጀምሮ ከሚያዝያ ሃያ ሰባት ጀምሮ በፌዴራል ደረጃ በስራና ክህሎት ሚኒስቴር አስተባባሪነት የሚካሄደውን የክህሎት ውድድር ከዛም ካለፈ ደግሞ ኢትዮጵያ የወርልድ ስኪል የዓለም ክህሎት ማህበር አባል ስለሆነች በዓለም አቀፍ ደረጃም የውድድሩን የመሳተፍ እድል አላቸው ማለት ነው። ሰሞኑን በአዳማ ከተማ በ22 ክላስተር ሲካሄድ የቆየ ውድድርና ውድድሩ በቴክኖሎጂ ፈጠራና ክህሎት የበቃ ትውልድ ማፍራትን ዓላማ ማድረጉንም አስታውሰዋል። በውድድሩ አሸናፊ ለሆኑ ተወዳዳሪዎች የሜዳሊያ የዋንጫ፣ የታብሌትና የምስክር ወረቀት ተበርክቶላቸዋል። የውጭ ሀገር ዜጎችን ባለንብረትነት የሚፈቅደው አዋጅ ከጸደቀ በከፍተኛ ሁኔታ የቤት ዋጋን የሚያረጋጋ ነው ተባለ። በትናንትናው ዕለት የውጭ ሀገር ዜጎችን ባለንብረትነት የሚፈቅደው ረቂቅ አዋጅ የሚኒስትሮች ምክር ቤት ወደ ፓርላማ መምራቱ ይታወቃል። ይህንን ተከትሎ ምልከታቸውን ለአሻም ያጋሩት የምጣኔ ሀብት ባለሙያ አዋጁ በአስፈላጊ ገደቦች ካልታገዘ የሚያስከትለው ጉዳት መኖሩንም አመላክተዋል። በዚህም በተጨማሪ የውጭ ዜጋዎች በኢትዮጵያ የመሬትና የንብረት ባለቤት እንዲሆን የሚያስችለው አዋጅ ተግባራዊ የሚደረግ ከሆነ በሀገሪቱ ያለውን ከፍተኛ ቤት ዋጋ ሊያረጋጋ ይችላል ሲሉ የምጣኔ ሀብት ባለሙያዎች ተናግረዋል። አዲስ እንግዳሰው ተጨማሪ አለናት። የዜጎችን የመሬት ይዞታ የማግኘትና የመጠቀም መብትን በማይጋፋ መልኩ መዘጋጀቱ የተገለጸለት ይህ አዋጅ የውጭ ዜጎች ካፒታላቸውን በኢትዮጵያ ስራ ላይ እንዲያውሉ ለማስቻል ብሎም ለሀገሪቱ ዜጎች የስራ እድል ለመፍጠር ጠቀሜታ ስላለው ብሎም የቤት ልማትና ተደራሽነትን ይበልጥ ለማነቃቃት የሚያስችል መሆኑን ተከትሎ እንደሆነ በጠቅላይ ሚኒስቴር ጽህፈት ቤት መግለጫ ላይ ተጠቅሷል። የዚህን ረቂቅ አዋጅ ወደ ፓርላማ መመራት ተከትሎ ከኢኮኖሚ አንጻር ሊያስገኝ የሚችለውን ጠቀ ታዎች ብሎም የሚያስከትለውን ጉዳት አስመልክቶ አሻም የኢኮኖሚክስ ባለሙያዎችን አነጋግራለች። በጉዳዩ ላይ ሙያዊ ማብራሪያ ከሰጧት መካከል የሆኑት የኢኮኖሚ ምሁሩ ቆንስጠንጢኖስ በርሀ ተስፋ ይህ ረቂቅ አዋጅ ወደ ፓርላማ ገብቶ በመጽደቁ በርካታ ጠቀሜታዎች አሉ ሲሉ በሌሎች ሀገራት ከተመለከቷቸው ተሞክሮዎች ጋር አነጻጽረው ጠቀሜታውን ያብራራሉ። ወደ ሀያ ስድስት ሀገሮች ስርች ያለው ና፣ የውጭ ዜጎች ቤት መግዛት ምንም ችግር የለበት ሲሆን ኢትዮጵያ ደረጃ ለምሳሌ እዚህ አፍሪካ ህብረት፣ ከሀያ አመት በላይ የሰሩ ሰዎች ቤት መግዛት አይችሉም። እዚህ ሀገር ሀያ አመት በቤት ኪራይ ነው የሚሰሩት የሚኖሩት። የአፍሪካ ኢኮኖሚ ኮሚሽን እንደዚሁ ገንዘባቸውን ንብረታቸውን እዚህ ሀገር ነው የሚያደረጉት። በሁለተኛ ደረጃ እንዲህ በሚኖሩበት ጊዜ ከፍተኛ የእውቀት ደረጃ የደረሱ ከፍተኛ የኢንተርናሽናል ስራ ውስጥ የተሳተፉ ስለሆኑ ለሀገሩም ቢሆን ጠቃሚ ሊሆን ይችላል። በማስተማር በምርምር ስራ ሊሳተፉ የሚችሉ ሰዎች ናቸው። ቤት በሚሰሩበት ጊዜ ግን ውስጥ አንደኛ ኢንቨስት ያደርጋሉ፣ ቤቱን ይሰራሉ፣ የቤት እጥረት ሊቃለል ይችላል። ሁለተኛ ደግሞ አሁን በተለይ በአሁን ባለንበት ጊዜ ብዙ የአፓርትመንት የሚሰሩ ሰዎች መሸጥ ችግር ሆኖባቸዋል። ስለዚህ የውጭ የቦቼን መግዛት ይችሉ እኔ ውጭ ምንዛሬ ሆኖ ሀገራችን የሚገባ ምክንያቱም የሚከፈላቸው በውጭ ምንዛሪ ነው። በሁለተኛ ደረጃ ደግሞ ቤት ለሚሰሩ ኩባንያዎች ያበረታታቸዋል ብዬ ነው የማስበው። ኢትዮጵያ የዲፕሎማቶች ከፍተኛ እንቅስቃሴ የሚደረግባት ሀገር በመሆኗ ጥያቄው ሲነሳ እንደነበረ አንስተው ከዚህ ቀደም የነበረው ሁኔታ የውጭ ዜጎች ቤት ለመግዛት የግድ ኢትዮጵያዊ ማግባት ይጠበቅባቸው እንደነበረ ነው የተናገሩት። ይህ አዋጅ አሉታዊ ጎን ሊኖረው ከቻለ ምናልባት በአተገባበሩ ምክንያት በተለይ ከሙስና ጋር የተሳሰረ አሰራር ካለ ነው ያሉት። ቆስጠንጢኒዎስ አዋጁ ከጉዳቱ ይበልጥ ጠቀሜታው ያመዝናል ሲሉ በተለይም በፋብሪካ ምርቱ ላይ የተሻለ ውጤትን ሊያመጣ እንደሚችል ይናገራሉም። ኢንቨስተሮች ያልቻሉ ነገር የውጭ ሪልስት ኢንቨስተሮች መጥቶ ሊሰሩት ይችላሉ። ይህ የሚጠቅመን ምንድነው? አሁን ቤት ሲሰራ አብዛኛው የአፍሪካ ሀገሮች በቀኝ ግዛት ጊዜ በአብዛኛው ግብአቶች ቤት በሚሰራበት ህንጻ፣ በሚሰራበት ጊዜ ሀገራቸው ውስጥ ያመርታሉ። አሁን ሴራሚክ፣ ሲሚንቶ፣ ብረት የመሳሰሉት ነገሮች ሀገራችን ውስጥ አሁን ሰዎችን እንኳ አሁን በዛነት ያሻለ ይመስለኛል። ሌላው ግን በሙሉ ከውጭ ነው የምናመጣው እና ከፍተኛ የውጭ ምንዛሪ ያመጣን ነው የምንሰራው እና እንደዚህ አይነት ባለሀብቶች በሚመጡበት ጊዜ ግን እነዚህ ግባቶች ሀገራችን ሊያመርቱ የሚችሉበት ሁኔታ ይፈጠራል። የውጭ ምንዛሪ የምናወጣቸውን ገንዘቦች ይቀንሳል ማለት ነው። በሁለት ያደረጊያ ደግሞ ዓለም አቀፍ ልምድ ያላቸው ስለሆኑ ዋጋው እየቀነሰ ይሄዳል። በተለይም በኢትዮጵያ ያለቅጥ ዋጋ እየጨመረ የመጣው የቤት ዋጋ ተወዳዳሪ በመሆን እንዲቀንስ ሊያደርግ እንደሚችልም፣ በተለይም አነስተኛ ገቢ ላላቸው ዜጎች በውጭ ሀገራት እንደተለመደው ዝቅተኛ ዋጋ ያላቸው ቤቶች ለዜጎች እንዲቀርቡ ሊያግዝ ይችላል የሚል ምልከታቸውን ነው የኢኮኖሚ ምሁሩ ያጋሩት። አዋጁ የሕዝቡን የይዞታ መብት በማይነካ መልኩ መባሉን ተከታትሎ በኢትዮጵያ መሬት የዜጎች ነው የሚል አዋጅ አለመኖሩን በመግለጽ ባለሀብቶች መጥተው የትኛውንም ቦታ ለማልማት በመንግስት ፈቃድ የሚያገኙበት ሁኔታ ነው ያለው ሲሉ ዜጎች ተለዋጭ ቦታ የሚያገኙበትን አግባብ በተመለከተ የከተማዋ ማዘጋጃ ቤት ምላሽ ሰጥቶበታል ሲሉ ገልጿል። ሌላኛው በጉዳዩ ላይ ሀሳባቸውን ያጋሩት የኢኮኖሚ ባለሙያው ሀብታሙ ለገሰ በበኩላቸው አዋጁ ጠቀሜታ ቢኖረውም በህግ ካልታሰረ የሚኖረው ጉዳት የማይካድ ነው ባይ አዋጁ ተቀባይነት አግኝቶ በስራ ላይ ከዋለ ሊመጡ ይችላሉ ያሏቸውን ጠቀሜታዎች አስቀድመው ይጠቅሳሉ። እንደ ቻይና አይነት ሀገሮች የሚገቡበት ከሆነ እዚህ ስራ ላይ በጣም ኮስት ኤፊሺየንት የሆኑ ፎር ሊደረጉ የሚችሉ ነገሮችን ሊገነቡ ይችላሉ። ስለዚህ ቴክኖሎጂ ከማስተላለፍ አንጻር ሰፕላዩን፣ የቤት ሰፕላይን ከመጨመር አንጻር የራሱ ጥቅም አለው። ሁለተኛው ከዛ ጋር የተያያዙ ሴክተሮች አሉ። ኮንስትራክሽን አንድ በጣም ብዙ ሰራተኞች ያሉበት ሴክተር ነው። ያ ሴክተር አሁን መቀዛቀዝ ይታይበታል። ምክንያቱም የኢትዮጵያ የቤት ማርኬት ለመኖሪያነት ከሚገዙት ቤዚክ ኒድነት ወጥቶ የስቶር ኦፍ ቫሊዩ ሆኖ ነበረ። አሁንም እንደዛ ነው። ኦረዲ ቤት ያላቸው ሰዎች ናቸው ደጋግሞ ቤት እየገዙ ያሉት እዚህ ሀገር ላይ ሶ አሁን የቤቱ ገበያ ላይ እየተሻማ የነበረው ሪሊ ቤት የቸገረው ሰው አለ። እነዛ ሰዎች የመግዛ አቅም የላቸው። ኢንቨስት እያደረገ የነበረው ባለሀብቱ ነው። ለመኖር ሳይሆን መልሶ ለመሸጥ ነው። ብር ያልቻለውን ስቶር ቫሊዩ በኢንፍሌሽን ምክንያት ቤት ነው፣ ለዛ እያገለገል ያለው እና አልሚዎች ግን በዚህ ኢንተረስት ሊሆኑ የሚመጡ ከሆነ ባንኮችም ደግሞ ኦልሬዲ ይሄ መፈቀዱ አትራክት አድርጓቸው ገብተው ፋይናንስ የሚያደርጉ ከሆነ ሰፕላይን ሊጨምር ይችላል። ለመኖር የተቸገረውም ማህበረሰብ ቤት የማግኘት እድል ሊኖሮ ይችላል ማለት ነው። ሁለቱም የምጣኔ ሀብት ባለሙያዎች በጋራ የሚስማሙባቸው ለዜጎች የስራ እድል ከመፍጠር አንጻር ብሎም ለሀገር የውጭ ምንዛሬ ከማስገኘት እንዲሁም በከፍተኛ ሁኔታ የናረውን የቤት ዋጋ እንዲቀንስ ከማድረግ አንጻር አዎንታዊ ፋይዳ እንዳለው ይገልጻሉ። ነገር ግን ኢትዮጵያ እነዚህን ጠቀሜታዎች እንድታገኝ አዋጁ ከመጽደቁ አስቀድሞ አስፈላጊ የሕግ ድንጋጌዎችን ሊያካትት ይገባል ሲሉ ያ ካልሆነ ሊከሰቱ ይችላሉ ያሏቸውን ችግሮች ይጠቅሳሉ። የውጭ ዜጎች ኢትዮጵያ ውስጥ እነዚህ ነገሮች ኦውን እንዲያደርጉ ስንፈቅድላቸው ሌሎች አፍሪካ ሀገራትም ገጥመ እንደነበር ተያይዞ የቤት ዋጋ ጭማሪ፣ እንዲሁም ደግሞ መፈናቀሎችም ብዙ ጊዜ ከውጭ የሚመጡ ኢንቨስተሮችም አሁን ዜጎች የሚመጡ ሞር ኦፍ ኢንተረስትድ የሚሆኑት ዋና ከተማ ላይ ስለሆነ ስለዚህ እዛ ዋና ከተማ ላይ ደግሞ የመሬት እጥረት እንዳለ ይታወቃል። ስለዚህ መፈናቀሎች ሊኖሩ ይችላሉ። ዋጋ የቤት ዋጋም ሊኖር ይችላል ምክንያቱም አሁን ከዚህ በፊት ከነበረው የሀገር ውስጥ ገዢ በተጨማሪ የውጭውም ሊጨምርበት ስለሆነ፣ በተለይ ደግሞ እንደ አዲስ አበባ አይነት ሀገሮች፣ ትልልቅ ተቋማት፣ የውጭ ዜጎች በብዛት የሚንቀሳቀሱ ከተማ ነው እና በጣም ዲማንዱ ሊጨምር ይችላል። ይሄ ዲማንዱ መጨመሩ ደግሞ ዋጋውን ሊያንረው ይችላል። እንደ ሀገርም ከሉዓላዊነት ጋር የሚገናኙ ነገሮች ሊኖሩ ይችላሉ። ፋይናንሻል አቅም አላቸው፣ ምንም ጥያቄ የለውም። እንግዲህ በ ዶላርና በብር መካከል ያለው ልዩነት አለ። ያ ለውጭ ዜጎች መግዛት አቅም የሚፈጥርላቸው እድል አለ። በዛ ምክንያት እንግዲህ ሀገሪቱ አሉ አሉ የሚባሉ ቦታዎችን ሆን የማድረግ እድል እንዳይፈጥር አዋጁን ኬንያን ጨምሮ አስቀድሞ በርካታ የአፍሪካ ሀገራት ተግባራዊ እንዳደረጉት የሚናገሩት የምጣኔ ሃብት ባለሙያው ሆኖም በዚህ አዋጅ ሁሉም ተጠቃሚ ያለመሆናቸውን በማንሳት አዋጁን ተግባራዊ ለማድረግ የሌሎች ሀገራትን ተሞክሮ መመልከት ተገቢ ነው ሲሉ ምክረ ሀሳባቸውን አጋርቷል። ዜናዎችን የዕለቱ ዜናዎች ከማጠናቀቃችን በፊት ርዕሰ ጉዳዮችን በድጋሚ እናስታውሳችሁ። የሰው ሰራሽ አስተውሎት አሳሳች መረጃዎችን በመፍጠርና በማሰራጨት በመገናኛ ብዙኃን የመረጃ ስርጭት ላይ እምነት የሚያሳጣቅም አለው ተባለ። በዓለም አቀፍ ደረጃ የተካሄዱ የቴክኒክና ሙያ ውድድሮች ኢትዮጵያን ከተመልካችነት ያላቀቀ ነው ሲል የስራና ክህሎት ሚኒስቴር ጠቆመ። የውጭ ሀገር ዜጎችን ባለንብረትነት የሚፈቅደው አዋጅ ከጸደቀ፣ በከፍተኛ ሁኔታ የቤት ዋጋን የሚያረጋጋ ነው ተባለ። ከውጭ ፍልስጤም ለጋዜጠኞች የማትመች ሀገር ነች ሲል ድንበር የለሽ የጋዜጠኞች ድርጅት ፈረጀ። ለዛሬ እለተ አርብ ሚያዝያ 24 ቀን 2017 ዓ ም አሻም ቴሌቪዥን ያሰናደናቸው ዜናዎች ቀደም ሲል የተከታተላቸዎቹን ይመስሉ ነበር። አብራችን ስንብራሽና ስለ የተከታተላቸውን ከልብና አመሰግናለን። ተረኛ ሰላፊው ብራንሸት የነበሩ ተመልካቾቻችን ከአሻም ቴሌቪዥን ወደ እናንተ የሚደርሱ ወቅታዊ መረጃዎችን፣ አዳዲስ ዜናዎችን ከሳተላይቱ በተጨማሪ በሁሉም የማህበራዊ ትስስር ገጾቻችን ማለትም በዩቲዩብ፣ ቲክቶክ፣ ፌስቡክና ቴሌግራም ላይክ፣ ሼር፣ ሰብስክራይብ ና ፍሮ በማድረግ ማግኘት እንደምችሉ መጠቆም እንወዳለን። አሻም ለሁላችን።